እንማማራለን እንግዲህ ለ30 ቀን የሚቆይ ተከታታይ ቪዲዮዎችን እየተመማርን እንገኛለን። ሰው ዛሬ የ8ኛ ቀን ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ ንግግሮች አሉ። ሰው እነዚህን የእንግሊዘኛ ንግግሮች እንዴት በቀላሉ እንደምናነብና መተርጎም እንደምንችል እንማማራለን። እንጀምር። ኦኬ ከመጀመሪያው ስንጀምር የመጀመሪያው እንግሊዘኛ ቃል ምን ይላል፣ እንዴት በቀላል መንገድ እናነባዋለን ወደሚለው ስንሄድ ከእኛ የሚጠበቀውም የባውልና የኮንሶናንት ድምፆችን ማወቅ ነው፣ ወይም ደግሞ የአናባቢና የተነባቢ ድምፆችን እነሱን ካወቅነን በቀላል መንገድ ማንበብ እንችላለን ማለት ነው። ሶ ከመጀመሪያው ቃል ስጀምር የመጀመሪያዋ ሲ ነች፣ ሁለተኛዋ ኤች ነች አይደለ? ሰው አሁን ሲኤች የሚለው ሳይሆን የሚከብደን ምን አይነት ድምፅ አለው የሚለው ነው። ስለዚህ የመጀመሪያውም ተነባቢ ነች ሁለተኛዋም ተነባቢ ነች። ስለዚህ ተነባቢን ከአናባቢ ጋር ነው የግድ ማንበብ ያለብን። ስለዚህ ሲኤች ኢ ባንድ ላይ እንደምን ይነበባል? ምክንያቱም ኢ አናባቢ ነች፣ ሲነኤች ተነባቢ ናቸው። ስለዚህ ሲኤችኢ ባንድ ላይ ምን ብለና ምን ብለና ነበዋለን? ቸ ሚል ድምፅ አለው ቸ ኦኬ። ከዛ ኢን እናልፋታለን ወይም ደግሞ ሳይለንት ነች። ለምን በአንድ ቃል ላይ ሁለት ቫውል ወይም ደግሞ አናባቢ ካለ የመጀመሪያውን ካነበብነን ሁለተኛው ሳይለንት ስለሚሆን ማለት ነው። ሶ ኢን እናልፍና ኬን እንደ ክ እናነባለን። ስለዚህ እስኪ በአንድ ላይ እናነብ፣ ቸ ክ፣ ቸክ ቸክ። ኦኬ ኢን ምን አላልኳትም አላነበብኳትም ማለት ነው። ከዛ አይ ቲ የሚለው ይሄ ግልጽ ነው። ኢት ብለን እናነባዋለን። ኢት በአንድ ላይ ስናነባው ቼክ ኢት። ቼክ ኢት ምን ማለት ነው? አረጋግጥ ወይም ደግሞ አረጋግጭ ለማለት ስንፈልግ በአጭር ቃል ምን ማለት እንችላለን? ቼክ ኢት ማለት እንችላለን። ኦኬ ወደ ሁለተኛው ስንሄድ፣ ኦኬ ሁለተኛውስ ምን ይላል? አሁን የመጀመሪያው ተነባቢ ነች ሁለተኛው አናባቢ ነች። ስለዚህ ኤልኢን በአንድ ድምፅ ነው የማነበው ማለት ነው። ስለዚህ ምን አይነት ድምፅ አለው? ኤልኢ ሌ የሚል ድምፅ አለው፣ ወይም ደግሞ እንደ ሌ ይነበባል። ከዛ ቲን እንደ ት እናነባለን። ስለዚህ በአንድ ላይ ሌ ት ሌት ሌት። ኦኬ ወደዚኛው ስንሄድ ኤምኢ ግልጽ ነው። ምን ብለን እናነባለን? ሚ ሚ። ኦኬ ሙሉ ስናነበው ሌት ሚ ሌት ሚ፣ ምን ማለት ነው? ፍቀድልኝ እያለን ነው እንግዲህ። ሌት ማለት ፍቃድ ማለት ነው። ሚ ስትሉ ደግሞ ለራሳችሁ እየጠየቃችሁ ነው ማለት ነው። ስለዚህ ሌት ሚ ማለት ፍቀድልኝ ወይም ፍቀጅልኝ ለማለት ልንጠቀመው እንችላለን። ኦኬ ወደ ሶስተኛው ስንሄድ ሦስተኛውስ ምን ይላል? አሁን ከዚህ ጋር የመጀመሪያውም ተነባቢ ነች፣ ሁለተኛዋም ተነባቢ ነች። ስለዚህ ለብቻዋ ሲ የምትባለው አናባቢ ምን ያህል ድምፅ አላት? ክ ብለን እናነባዋለን፣ ወይም ደግሞ እንደ ክ ይነበባል። ከዛ ኤልኦ እንደ ሎ ነው የምናነበው። እሺ ኤስኢ እንደ ዝ ይነበባል። ኤስኢ አብዛኛውን ጊዜ ከቃል መጨረሻ ከመጣ እንደ ዝ ነው የምናነበው። ስለዚህ በአንድ ላይ ስናነበው ምን ይሆናል? ክ ሎ ዝ ክሎዝ፣ ክሎዝ። ኦኬ ወደዝኛው ስንሄድ አይቲ ምን ብለን ያነበብነው? ኢት ኢትስ። ኦኬ፣ ሙሉ ስናነበው ክሎዝ ኢትስ ክሎዝ ኢትስ። ምን ማለት ነው? ክሎዝ ማለት ዝጋው እያልነን ነው። ኢትስ ስንል ደግሞ የሚዘጋውን ነገር፣ ለምሳሌ በሩን ሊሆን ይችላል፣ ሌላ ሌላም ነገር። ኦኬ፣ ስለዚህ ክሎዝ ኢት ስንል ዝጋው እያልነን ነው፣ ወይም ደግሞ ዝጊው ማለት እንችላለን። ኦኬ፣ ወደዚኛው ስንሄድ ምን ይላል? ኦኬ ከዚህ ላይም በተከታታይ የመጡት ሁለት ተነባቢዎች ናቸው። ስለዚህ ለየብቻ እናነባለን። ኤስን እንደ ስ እናነባለን። ከዛ ወደዚኛው ስንሄድ ከአናባቢ ጋር እናነባዋለን። ምኑን ተነባቢውን። ስለዚህ ቲኦ እንደ ቶ፣ ፒ እንደ ፕ፣ ሰው በአንድ ላይ እስ ቶ ፕ ስቶፕ፣ ስቶፕ። ኦኬ፣ ወደዚኛው ስንሄድ አይቲ በአንድ ላይ ኢትስ፣ ኢትስ። ኦኬ ሙሉ ስናነበው ስቶፕ ኢት ስቶፕ ኢት፣ ምን ማለት ነው? አቁመው ወይም ደግሞ አቁሚው እያልነን ነው። ኦኬ ወደዚኛው ስንሄድኛውስ ምን ይላል? ኦኬ። ከዚህ ላይም በተመሳሳይ ተነባቢ ነው ቀድሞ የመጣ። ስለዚህ ተነባቢዋ ለብቻዋ ኤፍ እንደ ፍ ይነበባል፣ ወይም ደግሞ ፍ የሚል ድምፅ ይኖረዋል። ከዛ ኤን አይ እንደ ኒ ይነበባል ኤስኤች እንደ ሺ ስለዚህ በአንድ ላይ ፍኒ ሺ ፍኒሽ ፍኒሽ ኦኬ ወደዚህኛው ስንሄድ ኢት ብለን ነው የምናነበው ኢት እስኪ ሙሉ እናነበው ፍኒሽ ኢት ፍኒሽ ኢት ምን ማለት ነው ፍኒሽ ማለት መጨረስ ማለት ነው ኢት ማለት ደግሞ የሆነ ሰምቲንግ የሆነ ነገር ነው ስለዚህ ፍኒሽት ስንል ጨርሰው ወይም ደግሞ ጨርሹው እያልነን ነው ኦኬ ወደዚህኛው ስንሄድ፣ ኛውስ ምን ይላል? ኦኬ አሁን ከዚህ ጋር በደንብ ፎከስ አድርጉ ወይም ተከታተሉኝ። ሲኦ እንደ ኩ አይደለም የሚነበበው፣ እንደ ምን እንደሚነበብ፣ እንደ ኩ እንደ ኩ ነው የምናነበው። ስለዚህ ሲኦ እንደ ኩ ይነበባል። ሁለተኛው ኦ ሳይለንት ይሆንና ኬን እንደ ክ እናነባለን። ሶ በአንድ ላይ ኩ ክ፣ ኮክ ኮክ። ኦኬ ከዛ አይቲ በአንድ ላይ ኢት ኢት ብለን እናነባለን። ሰው በአንድ ላይ ስናነባው ኮክ ኢት ኮክ ኢት ምን ማለት ነው? አብስለው ወይም ደግሞ አብስዩ ለማለት ስንፈልግ ኮክ ኢት ማለት ይቻላል ማለት ነው። ኦኬ መልካም ይህም በዚህ ካየን ወደሚቀጥለው፣ ንድ ኦኬ ወደዚያኛው ስንሄድ ደግሞ ከዚህ ቃል ላይ ሁለት አናባቢዎች አሉ ኤ እና ኢ። ስለዚህ ቲኤ እንደ ታ ሳይሆን እንደምን ይነበባል እንደ ቴ ነው የምናነበው እንደ ቴ ስለዚህ ቴኤን እንደ ቴ ኬን እንደ ክ ኢ ሳይለንት ትሆናለች። ስለዚህ ባንድ ላይ ስናነበው ቴ ክ ቴክ ቴክ ከዛ አይቲ ምን ተብሎ ይነበባል ኢት ኢት ኦኬ ሙሉ ሲነበብ ቴክ ኢት ቴክ ኢት ምን ማለት ነው ውሰደው ወይም ደግሞ ውሰጅው ማለት ነው ኦኬ ወደዚህኛው ስንሄድኛውስ ምን ይላል ኦኬ ከዚህ ላይም ሁለት ቫውል ወይም ደግሞ አናባቢ አለ። ስለዚህ ደብሉ ኤ እንደ ዋ ሳይሆን እንደምን ነው የሚነበብ? እንደ ዊ ነው የምናነበው። ዊ እንላለን ከዛ ቲን እንደ ት እናነባለን ምክንያቱም አይ ሳይለንት ስለሆነች። ስለዚህ ባንድ ላይ ዌይት ዌይት። ከዛ ዩፒ ባንድ ላይ አፕ፣ አፕ ብለን እናነባለን። ኦኬ ምኑ ስናነበው ዌይት አፕ ዌት አፕ ምን ማለት ነው? ጠብቂኝ ወይም ደግሞ ጠብቀኝ ማለት ይሆናል። ኦኬ ወደዚህኛው ስድኛው ምን ይላል? ኤል ኢ እንደ ምን ይነበባል ብለናል ታስታውሱ ከሆነ ኤልኢን ሌ ብለን ያነበብነው ቲን እንደ ት የመጨረሻው ኤስ እንደ ስ በአንድ ላይ ሌ ት ስ ሌትስ ሌትስ። ኦኬ ጂኦ እንደ ጎ ይነበባል ወይም ደግሞ ጎ የሚል ድምፅ አለው። ሰው በአንድ ላይ ሌትስ ጎ ሌትስኮ ምን ማለት ነው? ሌትስኮ ስንል እንሄድ እያልን ነው። ኦኬ ወደዚህኛው ስንሄድ። ኦኬ ይህኛውስ ምን ይላል? ኤችኢን እንደ ኸ፣ ኤልን እንደ ል፣ ፒን እንደ ፕ በአንድ ላይ ኸ፣ ል፣ ፕ፣ ኸልፕ ኸልፕ። ወደዚህኛው ስንሄድ ኤምኢ ሚ ተብሎ ይነበባል ሚ። ኦኬ ሙሉ ስናነበው ኸልፕ ሚ፣ ኸልፕ ሚ አግዘኝ ወይም ደግሞ አግዥኝ ማለት ይሆናል። ኦኬ ወደዚህኛው ስንሄድ ይህስ ምን ይላል? ፒ ዩ ቲ ባንድ ላይ ፑትስ ፑትስ። ኦኬ ከዛ አይቲን ኢትስ ብለን እናነባለን። ሰው ሶ ባንድ ላይ ፑት ኢትስ ፑት ኢት ነው ማለት ነው። አስቀምጥ ወይም ደግሞ አስቀምጭ ማለት ይሆናል። ኦኬ ወደ መጨረሻው ስንሄድ ይህስ ምን ይላል? ፒ ኤን እንደ ፓ ማንበብ ከዛ ss ይላል። ss ን እንዳድ ድምፅ እንደ ስ ማንበ ስለዚህ ባንድ ላይ ፓ ስ ፓስ ፓስ። ኦኬ ከዛ m ን እንደ ሚ ማንበ ወይም ደግሞ ሚ የሚል ድምጽ አለው ሰው ባንድ ላይ ፓስ ሚ ፓስ ሚ መማለት ነው። አቀብለኝ ወይም ደግሞ አቀብየኝ ማለት ይሆናል። ሰው በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻልነን እመኑኝ በጥቂት ቀን ውስጥ እንግሊዘኛን ፐርፌክት ሆነን መናገር፣ ማንበብ፣ መጻፍ እንችላለን ማለት ነው። የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ትምህርቱ የቪዲዮ ጠቃሚ ሆኖ ካገኛችሁት ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ እንድታደርጉልን ሪከመንድ እያደረጉ ትምህርታችን ከዚህ ጋር እናቆማለን። በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት ሰላም ጊዜ ተመኘሁ። ባይ ባይ።